የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የዓለም ቤተ ክርስቲያናት ምክር ቤት የኢትዮጵያ መንግስት አወገዘም። በአዲስ አበባ የመሬት ወረራን በከፍተኛ ደረጃ መቀነስ ተችሎ አልተባለም። በአንድ ወር ብቻ ከ75 ሚሊዮን ብር በላይ ቅጣት ተሰበሰበ። ገንዘብ የተበደራትን ፍቅረኛዋን የገደለችው ግለሰብ ተፈረደባት። ኤምባሲው የሚባረሩ ዜጎችን መመዝገብ መጀመሩን አስታወቀም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን፣ እናመሰግናለን። የዓለም ቤተክርስቲያናት ምክር ቤት የኢትዮጵያን መንግስት አወገዘም። የዓለም ቤተክርስቲያናት ምክር ቤት ዋና ጸሐፊ ቄስ ዶክተር ጀሪፒላይ። በመግለጫቸው ከቀናት በፊት በአማራ ክልል በአንድ ትምህርት ቤት ለማህበራዊ እንቅስቃሴ በተሰበሰቡ ሰዎች ላይ በተፈጸመ ጥቃት ከመቶ በላይ ሰዎች መገደላቸውን ገልጸው ይህ ከቅርብ ወራት ወዲህ የተፈጸሙ ተመሳሳይ ጥቃቶች አንዱ አካል መሆኑን አስረድተዋል። ሰላማዊ ሰዎች በብዛት በሚገኙበት ቦታ ተመሳሳይ ጥቃት መፈጸም መቆም አለበት ያሉት ዋና ጸሐፊው እንዲህ አይነቱ ጥቃት በዓለም አቀፍ ህግ እንደሚያስጠይቅና ከሞራል አኳያም ጥያቄ እንደሚያስነሳ ጠቁመዋል። ጨምረውም በግጭቱ ውስጥ እየተሳተፉ ያሉት ሁሉም አካላት ዓለም አቀፍ ህጎችን እንዲያከብሩና ሰላማዊ ሰዎች ላይ ጥቃት ከመፈጸም እንዲታቀቡ አሳስበዋል። በአንድ ወር ብቻ ከ75 ሚሊዮን ብር በላይ ቅጣት ተሰበሰበ። ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ገደማ ብቻም 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ጊዜ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶች ምጣኔ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጽር በ64 በመቶ መቀነሱንም ባለስልጣኑ ገልጿል። ይህን የገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት አመት 9 ወራት የተከናወኑ የቅንጅታዊ ስራዎችን በገመገመበት መርሃ ግብር ላይ ነው። በዚህ መርሃ ግብር ላይ በባለስልጣኑ በቀረበ ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድን ለመከላከል መቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝ እና የወንዝ ዳርቻን ስለማልማት እና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኛነት ባላቸው ደረቅ የሚሆን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል ነው። ገንዘብ የተበደራትን ፍቅረኛዋን የገደለችው ግለሰብ ተፈረደባት። ገንዘብ ተበድሯት ሲሰወረው ፍቅረኛዋን ከዓመታት በኋላ ለእርቅ ሲያገኛት በስለት ወቅታ የገደለችው ግለሰብ በእድሜ ልክ ስራት ተቀጣች። በምዕራብ አርሲ ዞን ነገሌ አርሲ ከተማ ትውልድና እድገቷ የሆነችው ሌሊሴ ዳባ የቀድሞ ፍቅረኛዋ ለርቅ በጠራት ዕለት በመግደሏ በእስራት መቀጣቷ ተገልጿል። ሌሊሴ ዳባ በስራ ላይ ያለች ድሪባ እጅጉ ከተባለ የ27 ዓመት የስራ ባልደረባዋ ጋር ወደ ፍቅር ይገባሉ። ጥንዶቹ በተመሳሳይ የሙያ ዘርፍ ላይ ተሰማርተው ለአምስት ዓመታት በፍቅረኝነት ቤት ተከራይተው የኖሩ ሲሆን ያሉበትን የሥራ መስክ ለቀው በግላቸው ወደ ንግድ ዓለም ገብተው ለመስራት ተስማምተው እንደነበር ተገልጿል። ሌሊሴ ያላትን መሬት ትሸጥና አነስተኛ ምግብ ቤት ከፍተው እየሰሩ እያለም የምግብ ቤቱ ንግድ እየቀዘቀዘ ኪሳራ ላይ ሲወድቅ ፍቅረኛዋ ድሪባ እጅጉ ከሌሊሴ 25 ሺህ ብር በመበደር መሰወሩን የነገሌ አርሲ ከተማ አስተዳደር ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሪሳ ተናግረዋል። ይህንን የተረዳችው ሌሊሴ ምግብ ቤቱን ዘግታ አክስቷ ጋር ነገሌ አርሲ ተቀምጣ ያቋረጠችውን ትምህርት መከታተል ትጀምራለች። ፍቅረኛሞቹ ከተለያዩ ከዓመታት በኋላ ጥቅምት ወር ሌሊሴ የእጅ ስልኳ ላይ የማይታወቅ ቁጥር ይደወላል ለሊሴ ማንነቱን ያላወቀችውን ስልክ አንስታ ስታናግር ከአመት በፊት ብር ተበድሯ ሲሰወረው የቅድሞ ፍቅረኛዋ ድሪ ባእጅጉ መሆኑን ስታረጋግጥ ለምን እንደደወለ ትጠይቀዋለች። እሱም ይቅርታ ለመጠየቅና አብሯት በፍቅር እንደድሮ ለመኖር መወሰኑን ይነግራትና የት እንዳለች ጠይቃታል። እሷም ነገለያ ሪሲ አክስቷ ጋር እየተማረች መሆኗን ስትነግረው እሱም ሻሸመኔ ከተማ እንዳለ በመናገር ጥቅምት 26 ቀን 2017 ዓ ም ስልክ ተደዋውለው ነገለያ ሪሲ ቀርሳ የተባለ ቦታን ለሊሴ ክፍል ተከራይታ ትጠብቀዋለች። ድሪባን በተሰጠው አቅጣጫ መሰረት ለአንድ ዓመት የተለያትን ፍቅረኛውን አግኝቶ ይቅርታ እንድታደርግለት ጠይቋት፣ ይቅርታውን ከተቀበለች በኋላ አብረው ለማሳለፍ ከፍተኛ ጉጉት ያደ

ምንም ሳይጠራጠር ተዘናግቶ ባለበት ለሊሴ ደብቃ በያዘችው ስለታማ ጩቤ አንገቱን በሞጋት አልጋ ላይ ከጣለችው በኋላ አልጋ ስር ደብቃ ባስቀመጠችው ስለታም ገጀራ የተለያየ ሰውነት ክፍሉን በመምታት ህይወቱ ካለፈ በኋላ በአንሶላና ብርድ ልብስ ጠቅልላ በር ከፍታ ትወጣለች። ለሊሴ የተከራየችበት ቤት ያሉ ሰዎች በሁኔታዋ ተጠራጥረው በመያዝ ለፖሊስ አመልክተው የተከራየችው ክፍል በር ሲከፈት የቀድሞ ፍቅረኛዋ ተገሎ ይገኛል። ፖሊስም ወዲያውኑ አስክሬኑን ለምርመራ ወደ ሆስፒታል ልኮ ወንጀል የተፈጸመበትን ጩቤና ገጀራ ለሊሴ ከደበ ቀችበት በማውጣት የድርጊቱን አፈጻጸም መርታት ታሳያለች። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ህግ የላከ ሲሆን አቃቢ ህግም ከፖሊስ የቀረበለት የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 5391 መሰረት በከባድ የግድያ ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ ም በዋለው ችሎት ተከሳሽ ለሊሴ ዳባ ሰውን ለመግደል አስባና አቅዳም በተለየ ጨካኝነት የቀድሞ ፍቅረኛዋን መግደሏ አደገኛና ነውረኛ መሆኑን ፍርድ ቤቱ በማስረጃ ያረጋገጠ በመሆኑ በእድሜ ልክ ስርዓት እንድትቀጣ መወሰኑን ኢንስፔክተር ወርቁ ሪሳ ተናግረዋል። በአዲስ አበባ የመሬት ወረራን በከፍተኛ ደረጃ መቀነስ ተችሎ አልተባለም። የከተማዋ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን ጠንካራ የቁጥጥር ስራ በከተማዋ በስፋት ይታይ የነበረው የመሬት ወረራ መቀነሱን የሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። በዘጠኝ ወራቱ በከተማ የተፈጸመ የመሬት ወረራ የለም ነው የተባለውም። በዘጠኝ ወራቱ 33ሺ ተጨማሪ የሰላም ሰራዊት አባላት ተመልምለውና ነባሮቹን እንደተቀላቀሉም ወይዘሮ ሊዲያ ጠቅሰዋል። በከተማዋ የሚካሄደውን የኮሪደር ልማት ተከትሎ የደህንነት ካሜራዎችንና መብራቶችን በሚገባው መጠን ማሟላት ላይ ግን አሁንም የሚቀሩ ስራዎች አሉ ብለዋል። ኤምባሲው የሚባረሩ ዜጎችን መመዝገብ መጀመሩን አስታወቀም። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ትላንት ባሰራጨው መረጃም በህገ ወጥ መንገድ የሚኖሩ ኢትዮጵያውያን ጅቡቲን ለቀው እንዲወጡ መመሪያ መውጣቱን አውስቶ በዚህ መሰረት እነዚህን ኢትዮጵያውያን ከትላንት አንስቶ መመዝገብ መጀመሩን ገልጿል። በጅቡቲ በሚገኘው የኢትዮጵያ ኮሚኒቲ ማህበር አዳራሽ ውስጥ ምዝገባው መጀመሩን ጠቅሶም ፈቃደኛ የሆኑ እንዲመዘገቡ ጥሪ ይቀርቧል። ምዝገባው በሚቀጥሉት ቀናትም እንደሚከናወን አስረድቷል። የጅቡቲ መንግስት ህጋዊ መኖሪያ ፈቃድ የሌላቸውን የውጭ ዜጎች ከኤፕሪል 3 እስከ ሜይ 2 ድረስ ባለው ጊዜ በፈቃደኝነት ወደ ሀገራቸው እንዲመለሱ የሚል ማሳሰቢያ ማውጣቱንና ይህንን የማይተገበሩ በፖሊስ ኃይል ወደ ሀገራቸው እንዲመለሱ የሚደረጉ መሆኑን ማስታወቁ ይታወሳል። ይህ ቀነ ገደብ እንዲራዘም በጅቡቲ የሚገኘው የኢትዮጵያ ኤምባሲ ጥያቄ ቢያቀርብም ውድቅ እንደተደረገበት ተዘግቧል። ኤምባሲው ሕጋዊ የመኖሪያ ፍቃድ የሌላቸውና በጅቡቲ የሚኖሩ ኢትዮጵያውያን ብዛት ያላቸው መሆኑን፣ ትምህርታቸውን በመከታተል ላይ የሚገኙ ዜጎች መኖራቸውን፣ በንግድ ስራ ላይ የተሰማሩ ኢትዮጵያውያን እቃዎቻቸውን አጣርተው እቃዎቻቸውን አጣርተው መሸጥ ስላለባቸውና በተለያዩ ቦታዎች ተቀጥረው የሚሰሩ ዜጎች ያልተከፈላቸው ውዝፍ ደሞዝ ስላለና በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎችን መኖራቸውን ከግምት ውስጥ በማስገባት የጅቡቲ መንግስት ኢትዮጵያውያን ወደ ሀገራቸው የሚመለሱበት ቀነገደብ በሶስት ወር እንዲራዘም ጥያቄ አቅርቦ ነበር። ትራምፕ ፑቲን እያታለለኝ ሳይሆን አይቀርም አሉ። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ እና ዘለንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ጥልቅ ውይይት ሲያደርጉ ተስተውለዋል። ትራምፕ ሮምን ለቀው ከሄዱ በኋላም በማኅበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳችም ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ብለዋል። ዋይት ሐውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አንቆለጳብሰዋል። ሁለቱ መሪዎች በዋይት ሐውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላም ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሮዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይም በሁለተኛ ደረጃ ማዕቀብ በጣም ብዙ ሰው እየሞተ ነው ብለዋል። አርብ ዕለት የአሜሪካው ልዑክ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆናን ማረጋገጣቸውን ገልጿል። ትራምፕ እና ዘለንስኪ በዋይት ሀውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላም ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙ ሲል ቢቢሲ ዘግቧል።